ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የነጻነት ሜዳልያ ሽልማታቸውን ለቦነስ አይረስ ካቴድራል ለገሱ። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በአሜሪካ የቀድሞ ፕሬዝዳንት ጆ ባይደን የተሰጣቸውን የነጻነት ሜዳሊያ ሽልማት በአርጀንቲና ለሚገኘው የቦነስ አይረስ ካቴድራል ለገሱ። የነጻነት ሜዳሊያ በአሜሪካ ፕሬዝዳንቶች አሜሪካን ጨምሮ በዓለም አቀፍ ደረጃ ታላቅ አገልግሎት ለሰጡ ሰዎች የሚሰጥ ሲሆን ቅዱስነታቸውን በተለይም በአርጀንቲና ድምፅ ለሌላቸው ድምፅ በመሆንና በዓለም አቀፍ ደረጃም ሰላም እንዲሰፈል ላደረጉት ጥረት የተሰጠ መሆኑ ይታወሳል። ቅዱስነታቸው ይኸው እስካሁን ለ55 ሰዎች ብቻ የተሰጠውን የነጻነት ሜዳሊያ ሽልማትም በካቶሊክ ቤተክርስቲያን የጴጥሮስ መንበር ላይ በተቀመጡበት የ12ተኛ ዓመት መታሰቢያ ቀናቸው ለአርጀንቲና የቦነስ አይረስ ካቴድራል ሰጥተዋል። የነጻነት ሜዳሊያ የማስረከብ መስዋዕተ ቅዳሴ ስነ ስርዓት ላይም የቦነስ አይረስ ካቴድራል አለቃ ክቡር አባ አሌጃንድሮ ሩሶ ቅዱስነታቸው በ12ተኛ የርዕሰ ሊቃነ ጳጳሳትነት ዘመናቸው ይህን ስላስረከቡን እናመሰግናለን። ከምንም በላይ እውነትና ፍትህን ለመስበክ ግጭቶችን ለመፍታትና የጋራ ቤታችን የሆነችውን ምድር መጠበቅ ዓለም አቀፋዊ ጉዳይ በማድረጋቸውና ወንጌልን በጊዜያዊ ዓለም ውስጥ ለመስበክ በቆራጥነት በመስራታቸው እናመሰግናለን ሲሉ መናገራቸውን ካቶሊክ ኒውስ ኤጀንሲ ዘግቧል።